ሰላምና ጤና ለሁላችሁም በያላችሁበት እየተመኘን ከብላክላይን ሚዲያ የተመረጡ አዳዲስና እናንተን የሚመጥኑ መረጃዎችን ማስደመጥ እንጀምራለን። ሙሽራው ዶክተር በድንገት ለቀዶ ጥገና ሆስፒታል ገብቷል፣ መረጃውን ይዘናል። ሁሉም ተንዶ ወደ ፋኖ ገብቷል፣ በቆይታችን እንመለከተዋለን። በአማራ ሰማይ ስር ድሮን እያሰሰ ነው፣ የመረጃችን አካል ነው። ሐኪሞችንም ማሰር እንደተጀመረ እየተነገረ ነው። ዝርዝሩን እናስደምጣቸዋለን። ቻናላችንን ሰብስክራይብ ዶኑን ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ ባክብሮ አብሮት እየጠየቅን አብራችሁን ቆዩ። የድሮን አሰሳው አሰሳቢ ሆኗል። በሰሜን ወሎ እና በጎጃም የድሮን አሰሳ አለ ተብሏል። የድሮን አሰሳው ዋና ተግባር ክረምት ሳይገባ የፋኖ መሪዎችን ለማጥቃት ነውም ተብሏል። የፋኖ አንድ መሆን የረበሸው አገዛዙ ከባድ ጭንቀት ውስጥ ገብቷል። በመሆኑም በድሮን መዋጋት መርጧል። ከዚህ ቀደም በጎጃም በአንድ ሳምንት ሀያ ጊዜ ድሮን መጣሉም የሚታወስ ነው። ቋራ የአንድነት ማብሰሪያ መሆኑን ፋኖ ባየ ደስታ ገለጸ። የአማራ ፋኖ በጎጃም የሳሙኤል አወቀ ክፍለ ጦር የህዝብ ግንኙነት ኃላፊ የሆነው ፋኖ የጉዞ ማስታወሻውን እንዲያስፍሯል። ፋኖ ባየ የፋኖ አንድነትና ቋራን የቴዎድሮስነት መገለጫ ነው ብሏል። የአንደበቱ አንድ ቃል ከሺ ያንበሳ ግሳት ይበልጣል። በአንድ ቃል ሚሊዮኖችን ሰበሰበ፣ በአንድ ቃል ሚሊዮኖችን ያስታጠቀ አብዮት ቀሰቀሰ። ከልጅነት እስከ እውቀት የወጣትነት እድሜውን ለአማራ ህዝብ አሳልፎ ሰጠ። ፍጹም ልበ ሙሉ ነው። ከሚናገረው የማይጎድልበት ነቢይ፣ የተናገረውን የሚፈጽም ታታሪ፣ ከዓላማው አንዳችም ዘንበል የማይል ምሰሶ የማይዘነጋ ነበር። ከ14 ዓመታት በላይ ለአማራ ህዝብ ነጻነት በከፈለው መስዋዕትነት ነጋሪት ሳይጎሰም፣ አዋጅ ሳይነገር፣ ሹማምን ሳይሰየሙ፣ እልፍኝ ሳይሰናዳ ወደ ጳጳሳት ሳይቀመጡ በህዝብ ተቀብቶ የነገሰ ንጉ አርበኛ ዘመነ ካሴ ባውቄ ቴዎድሮስ ባልራዩ ህልሙን የፈጸመ የኢትዮጵያ አንድነት የወሰን አስከባሪ የቋራው ጀግና የአማራው ምልክት መይሳው ካሳ ዳግም በዘመነ ቋራ ሲወለድ ጎጃም፣ ሸዋ፣ ወሎ፣ ጎንደር አንድ ሆኖ ለድል አንድ ሆኖ ሊነግስ የቴዲን መንፈሱን ሊወርስ ጀግንነቱን ክብሩን ሊላበስ ያኔ ብቻውን ሲጮህ የተሳቀበት እንደ እብድም የተቆጠረው አርበኛ ዘመነ ካሴ አማራን በቴዲ ዘናር አንድ አድርጎ አጥብቆ አሰረው። የቋራ ወረዳ በሚሊዮን የሚቆጠር ህዝብ ከሁሉም የአማራ ክፍለ ሀገራት ተሰባስቦ የሚኖረበት በረሃማ አካባቢ ነው። በቴዎድሮስ የሚታወቀው የቋራ ህዝብ ጀግንነቱ ከፊቱ ላይ ይነበባል። ሰዎችም በተገናኙ ጊዜ የበረሃውን ሐሩር ከቁብ ሳይቆጥሩ እንግዳ በሆነባቸው ሰሞነኛ ክስተት በመደነቅ ሲያወሩ በኩራት ሲሆን ቀትር ላይ መቆማቸውን አያስተውሉም ነበር። ከአንደበታቸው በተደጋጋሚ የሚወጣው ስም ግን ከዳር እስከ ዳር በዝና የናኘ በመሆኑ እነሱም ከስሙ ጋር ጀግንነት ተሰምቷቸው የማይሰለቸውን አርበኛ ዘመነ ካሴን ስም አብዝተው ይጠሩታል። ሴቶች፣ ወጣቶች ሽማግሌዎች፣ አርሶ አደሮች፣ ነጋዴዎች፣ አሽከርካሪዎችና ኢንቨስተሮች ዘመነን ስና የቴዎድሮስንም በአካል ያየነው ያክል ተሰምቶናል ይላሉ። ብቻ አርበኛ ዘመነ ካሴ የቋራ ምድር መርገጡ በህዝብ ላይም ሌላ መነቃቃት ፈጥሯል። የፋኖች የትግልግለት ተቀጣጠለ። በቀጠናው አዲስ የፋኖነት መንፈስ፣ አዲስ አብዮት ተቀስቅሷል። አርበኛ ዘመነ ካሴ ወንድሞቹን አሰባስቦ የአማራ ፋኖ ብሔራዊ ኃይልን መቋቋሙ ይፋ ከተደረገ በኋላ ወትሮን ተዋህዶ የሚኖረው ህዝብ አንድነቱ እንደገና ታደሰ። በቋራ የአማራ ብሔርተኝነት ከፍም አለ። ሰራዊቱ ወደ ጎጃም፣ ሸዋ፣ ወሎ የሚዘምትበትን ቀን በጉጉት በመጠባበቅ ይገኛል። አንድ እያለ ሚሊዮኖችን ያስከተልከው ጽኑ ሰው ከትንሿ የጎጃም መንደር ተነስተ እስከ ሀገሪቱ ማዕዘናት በኢትዮጵያ ህዝብ ዘንድ የነገስከው ንጉስ ሆይ ያን ሁሉ መከራ ተሸክመ በጨለማ ውስጥ ጭላንጭል ብርሃን ሆነ ዛሬ ለተገለጸ ወጋገን ፋኖሱ አንተነና አለቃዬና መሪ አርበኛ ዘመን ካሴ እንኳን ደስ ያለ ሲለም ፋኖ ባየ ደስታው ገልጿል። ሐኪሞች ታሰሩ። የጤና ባለሙያዎች አመፅ መንግስትን ፈትኗል። ነገ ስራ እናቆማለን እያሉ ነው። መንግስት ደግሞ ስራ ካቆማቸው አስራለው ዲግሪያቸውንም እነጥቃለሁ እያለ ነው። ሽኩቻውና ውዝግቡ ቀጥለዋል። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዚዳንት አቶ ዮናታን ዳኛው እንዲሁም ሶስት የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር ውለዋል። በአዲስ አበባ ከተማ እንዲሁም በአማራና በደቡብ ኢትዮጵያ ክልሎች በቀናት ልዩነት የታሰሩ የጤና ባለሙያዎች ቁጥር አምስት ደርሷል። በአዲስ አበባ ከተማ ሌሎች አምስት የጤና ባለሙያዎች ደግሞ ከሁለት ቀን እስር በኋላ ተለቀዋል። የጤና ባለሙያዎች ከሰሞኑ እያደረጉት ላለው እንቅስቃሴ ድጋፉን የገለጸው የጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ዮናታን የታሰሩት ትናንት እሁድ ግንቦት ሶስት 2017 ዓ ም እንደሆነ የማህበሩ ምክትል ፕሬዚዳንት አቶ መለስ ባታ ለቢቢሲ ተናግረዋል። በ2015 ዓ ም የተመሰረተውን ማህበር የሚመሩት አቶ ዮናታን በአማራ ክልል ምስራቅ ጎጃም ዞን በሚገኘው ቢቻና የመጀመሪያ ደረጃ ሆስፒታል የጤና ባለሙያ መሆናቸውን አቶ መለስ ገልጸዋል። ምክትል ፕሬዚዳንቱ እንደሚናገሩት አቶ ዮናታን እሁድ ከሰዓት የተያዙት ከመኖሪያ ቤታቸው ነው። ከመያዙ በፊት ከትናንት ወዲያ ቅዳሜ የሚሰራበት ሆስፒታል አካባቢ አካባቢና በሚኖርበት ሰፈር በሚገኘው የፖሊስ ጣቢያ ለምርመራ እንደሚፈለግ ደውለው እንዳስታወቁት ነግሮ ነበር የሚሉት አቶ መለስ ይህ ከሆነ ከአንድ ቀን በኋላ በቁጥጥር ስር መዋላቸውን ተናግረዋል። ከማህበሩ ፕሬዚዳንት ጋር አጭር የስልክ ንግግር ማድረጋቸው የሚጠቅሱት አቶ መለስ በአሁኑ ሰዓት በፖሊስ ጣቢያ ውስጥ እንደሚገኝና ብዙ ችግር እንዳልደረሰበትም ከራሱ መስማታቸውን ገልጸዋል። ይሁንና የስልክ ጥሪው በመቋረጡ ምክንያት የማህበሩ ፕሬዚዳንት የታሰሩበትን ምክንያትም ሆነ ስለተደረገባቸው ምርመራ በዝርዝር መነጋገር እንዳልቻሉም አክለዋል። ምክትል ፕሬዚዳንቱ አቶ መለስ ግን የአቶ ዮናታን እስር የጤና ሚኒስትሮችና ባለሙያዎች ከሰሞኑ እያደረጉት ካለው እንቅስቃሴ ጋር የተያያዘ ነው ብለው እንደሚያምኑ ለቢቢሲ ተናግረዋል። አቶ መለስ ለዚህ እምነታቸው በማሳያነት የሚጠቀሱት ለማህበሩ ፕሬዝዳንት እና በራሳቸው ላይም ጭምር ይደርስ ነበር ያሉትን ማስጠንቀቂያ ነው። ማህበሩ በጤና ባለሙያዎች እየተነሱ ያሉ ጥያቄዎች በአግባቡ እንዲመለሱ የሚያሳስብ ደብዳቤዎችን መጻፉን የሚያስታውሱት አቶ መለስ እስሩ ከማህበሩ ጥያቄ ጋር የተያያዘ ነው ብለው በደንብ እንደሚያምኑም ገልጸዋል። ምናልባት የያዘው አካል ከሌላ ጋር ሊያያዝ ይችላል፣ እርሱም እኛን የሚመለከት አይደለም ብለዋል። የጤና ባለሙያዎች ለዓመታት ሲያነሷቸው የነበሩ ደሞዝ እና ሌሎች ጥያቄዎች የማይመለሱ ከሆነ አድማ እንደሚመቱ ከሰጡት ማስጠንቀቂያ ጋር በተያያዘ በቁጥጥር ስር የዋሉት አቶ ዮናታን ብቻ አይደሉም። ባለፈው ሳምንት አርብ ግንቦት 1 2017 ዓ.ም 3ቱ የአርባ ምንጭ አጠቃላይ ሆስፒታል ዶክተሮች በፖሊስ እንደተያዙ የቤተሰብ አባሎቻቸው ለቢቢሲ ተናግረዋል። አገር የገባችበት ቀውስ ቀጣዩን አገር አቀፍ ምርጫ ክፉኛ እንዳይጎዳው ያሰጋል ተባለ። መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጌናዊ ንቅናቄ በወቅታዊ ጉዳይ ላይ መግለጫ ሰጥተዋል። በኢፌዴሪ ህገ መንግስት አንቀጽ 58 በተደነገገው መሰረት በ 2018 ዓ ም የሚካሄደውን ሰባተኛውን አገር አቀፍ ምርጫ ለማከናወን የአንድ ዓመት ጊዜ ብቻ የቀራት አገራችን በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም። ኢትዮጵያ ሀገራችን አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና አፈናና ሰቆቃ እንዲሁም ልቂትን ለማስቆም የሚቻለው ከማጭበርበር የጸዳ ነጻ ፍታዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የተበበር ፓርቲዎች በጽኑ እናምናለን። ይህንኑ ስናስተጋባም ቆይተናልን ብሏል። ነጻ ፍታዊና ተአማኒ ምርጫ በተፈጥሮ ሰላማዊ የመከወኛ ሜዳ የሚሻ በመሆኑ ከዚሁ ጋር በቀጥታ የሚሆን በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ዕለት መሻሻል እያሳዩ ወደ ፍጹምነት መምጣት መቻል አለባቸው። አሁን ላይ የሚታዩ እውነቶች ግን ከዚህ በተቃራኒ ስለመሆናቸው ነጋሪ አያሻም። ወጥቶ መግባት ብርቅ ነው። ቢያንስ በአማራ ኢትዮጵያና ኦሮሚያ የተፋፋመ ጦርነት አለ። የትግራይ ክልል ከሞላ ጎደር የፌዴራል መንግስቱ የሚቆጣጠረው አይደለም። ሰው የሚኖር ዋስና በማጣቱ የኑሮ ጫናው ስላስመረረው ምርጫና መሰል ኩነቶችን በድምፁ የማይፈልገውን የሚያወርድበት የሚፈልገውን ደግሞ ወደ ስልጣን መንበር የሚያመጣበት መሆኑ ቀርቶ ቅንጦት አድርጎ እንዲመለከት እየተገደደ ነው ብሏል። የፖለቲካ ፓርቲዎች እንደ ምርጫ ዋነኛ ተዋንያን እንደልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ ግብታዊ እርምጃዎችን ወከባዎችንና ክልከላዎችን ሊነሱ ይገባል። በፖለቲካ አመለካከታቸውና ማንነታቸው ምክንያት በየማ ሲያጓጎረው ያሉ ልሂቃን ሊፈቱ ይገባል። ሚዲያው የአንድ ስርዓት አወዳሽነቱን አስወግዶ ወደ ፍትሐዊነት መምጣት አለበት። ገለልተኛ የሚባሉት ደግሞ የማስፈራሪያው ቀንበር ሊቀልላቸው ይገባል። የሰብአዊ መብት የሲቪክና የዲሞክራሲ ተቋማት የበለጠ ገለልተኛና ምህዳሩ ይበልጥ አሳታፊ ሊሆንላቸው ይገባል። በርከት ያሉ ውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ መደላድል ሊፈጠር ይገባል ነው ያሉት። እነዚህን ነገሮች እያጤን ባለንበትና አንድ አመት ብቻ በቀረው ሀገራዊ ምርጫ የምርጫ ቦርድ አባላት በአዲስ መልክ ለመቀየር ሂደቱ እንደተጀመረ ይታወቃል። ነባሩ ቦርድ ከነግዙፉ ችግሮቹ ቢያንስ አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ቀጣዩ ምርጫ እንዲያካሄድ እድል ሊሰጥ ይገባል። አዳዲስ የሚመጡ አመራሮች ከአመጣጣቸው ጀምሮ በችግር የተተበተቡ ምርጫን የሚያክል ትልቅና ውስብስብ ሀገራዊ ኩነት ኃላፊነት በወሰዱ በጥቂት ወራት ውስጥ መርተው እውን ለማድረግ ልምድ የሚጎድላቸው በአብዛኛው በስርዓቱ የበዛ እጅ አዙር ፍላጎት የመሾም እድላቸው ሰፊ በመሆኑ ስጋት ያጭራል ብለዋል በመግለጫቸው። ስለሆነም ከቀደመ ልምድ እንደምንረዳው የምርጫ የጊዜ ሰሌዳ ሊጀመር ወራት ብቻ በቀሩበት በአሁኑ ወቅት ለሰባተኛ ዙር አገር አቀፍ ምርጫ ምን አይነት ዝግጅት በ በምን ደረጃ እየተደረገ እንደሆነ አስፈላጊው የኢትዮጵያ ብሔራዊ ምርጫ ቦርድ እና መንግስት ለህዝባችን ግልጽ የሆነ ማብራሪያ እንዲሰጡ እንጠይቃለን። ምርጫው የቀረው አንድ አመት ብቻ ከመሆኑ አንጻር ገዢው ፓርቲ ሰይፉን ወደ ሰገባው በመመለስ አገራችን ውስጥ የተፈጠሩ ቀውሶች በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጠር በጥብቅ እናሳስባለን። መንግስት ለምርጫው ስኬታማነት ጠቃሚ የሆኑ ሚዲያውን ፍትሐዊ በማድረግ ሲቪክ ተቋማት በነፃነት እንዲንቀሳቀሱ በማስጫል ሊያፈና ቀንበሩን በማንሳት ለዲሞክራሲ ተቋማት ገለልተኛ ከፍተኛና ነፃ መደላደር በመፍጠርና የጸጥታ ተቋማትን ከብልጽግና አገልጋይነት በመነጠል ታዛቢዎች ሂደቱን ከወዲሁ መከታተል የሚጀምሩበትን ሁኔታ በማመቻቸት ሚናውን እንዲወጣ እናሳስባለን። የምርጫ አስፈጻሚ የሆነውን የምርጫ ቦርድ ኃላፊዎች ከነ ችግራቸው ያገኙትን ልምድ ለሰባተኛው አገር አቀፍ ምርጫ እንዲያውሉ ከመተካት ይልቅ ማጠናከር ላይ ብቻ እንዲሰራ ጥሪያችንን እናቀርባለን። ይህ ሊሆን የማይችልበትና የቦርድ አባላት እንዳዲስ መሾም የግድ ከሆነ የእጩዎቹ አቀራረብ በአዋጅ ቁጥር 1133 ህዝባር 2011 አንቀጽ 5 መሰረት መፈጸሙ ሊረጋገጥ ለማረጋገጥ መንግስቱ አንቀጽ ስድስት በተደነገገው መሰረት ከፖለቲካ ፓርቲዎች ተወካዮች ጋር ምክክር ሊደረግ እንደሚገባ ልናሳስብ እንወዳለን። ለሰላማዊ ትግል ውጤታማነት ያግዝ ዘንድ መንግስት የፖለቲካ እስረኞች እንዲፈታም እንጠይቃለን። መላው የኢትዮጵያ ህዝብ ቀጣዩን አገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና አገር ከገባችበት ዘርፈ ብዙ ምስቅልቅል መውጭ አማራጩ እንደሆነ አምኖ መንግስት ወደ መስመር እንዲገባ ጫና በማሳደር እንደ ህዝብ የበኩሉ እንዲወጣ ጥሪያችንን እናስተላልፋለን። ፓርቲዎች በተናጠል የምናደርገው ትግል የህዝባችን ስቃይ ከማራዘም የዘለለ ፋይዳ እንደሌለው በመረዳት በጋራ እንድን እንድንታገል ጥሪያችንን እናቀርባለን ብለዋል መኢአድ፣ ኢሕአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ በመግለጫቸው። ዶክተሩ ሰርጉን አቋርጦ ኦፕሬሽን ሰራ፣ በሽተኛውም ተፈውሷል። ዶክተሩ የኔ ሰርግ የታመመን ማዳኔ ነው ብሏል። ይህም መነጋገሪያ ሆኗል። ለሆስፒታል ብቻ ሳይሆን ለአካባቢውም ብቸኛ ስፔሻሊስት ስለነበሩ ሌላ አማራጭ አልነበረኝም። የራሱን ሰርግ አቋርጦ ቀዶ ህክምና በማድረግ ህይወት የታደገው ዶክተር በደቡብ ኢትዮጵያ ክልል ወላይታ ዞን በሌ ከተማ አስተዳደር የበሌ መጀመሪያ ደረጃ ሆስፒታል ስፔሻሊስት ሲሆኑ፣ ዶክተር ቡሩክ ወይሻ የራሱን ሰርግ አቋርጦ ቀዶ ህክምና በማድረግ የሰው ህይወትን መታደጉን ተከትሎ በርካቶች አድናቆት እየቸሩት ይገኛሉ። ኢትዮጵያ ዶክተር ቡሩክን አግኝቶ በጉዳዩ ዙሪያ አነጋግሯል። ዶክተር ቡሩክ ትናንት በወላይታ ሶዶ ከተማ በሰርጉ ፕሮግራም ላይ ያለ ሆስፒታል ተደውሎሎት አስቸኳይ ቀዶ ህክምና የሚያስፈልገው ታማሚ እንዳለና ሪፈር ለማድረግም ታካሚው የገንዘብ አቅም እንደሌላቸው ይነገረዋል። ይህን በሰማ ጊዜም ወደ ሆስፒታሉ ሲበር ማቅናቱን ተናግሯል። በሰርግ ዕለት የትም አትወጣም ብለው በጥብቅ የከለከሉን የቤተሰብ አባላት ነበሩ ያለን ዶክተር ቡሩክ ነገር ግን ለሆስፒታሉ ብቻ ሳይሆን ለበሌና ለአካባቢው ብቸኛው ስፔሻሊስት እኔ ስለሆኑ በሆስፒታሉ ተገኝቼ ቀዶ ህክምናውን በተሳካ ሁኔታ አድርጌያለሁ ብሏል። ህመሙ ጊዜ የማይሰጥና አስቸኳይ ቀዶ ሕክምና የሚያስፈልገው ስለነበር ሙያው ግዴታን ከሌሎች ባለሙያዎች ጋር በመሆን በአግባቡ ተወጥቻለሁ ሲል ለቲክቫ ኢትዮጵያ ተናግሯል። ዶክተር ቡሩክ ወይሻ በአሁኑ ወቅት ታካሚው በጥሩ ጤንነት ላይ እንደሚገኝ ተናግሮ በእኔ ምክንያት የታማሙ ህይወት ቢያልፍ ህይወት ዘመን ጸጸት ነበር የሚሆነብኝ ሲልም ገልጿል። የበሌ ከተማ አስተዳደር ከወላይታ ሶዶ ከተማ 40 ኪሎ ሜትር ገደማ ርቀት ላይ ወደ ዳውሮ ጅማ መስወር የሚገኝ ከተማ ነው። በኦሮሚያ ክልል ምስራቅ ቦረና ዞን ጉሚ አልዴሎ ወረዳ 13 የመንግስት ሰራተኞችን ጨምሮ 18 ሰዎች በታጣቂዎች ታግተዋል። ግተው በኦሮሚያ አስከፊ እየሆነም መጥቷል። የጉሜ ኤልዳሎ ወረዳ ምክትል አስተዳዳሪ አቶ ዶዮ ዲባ ታጣቂዎቹ ሐሙስ ረፋድ ሶስት ሰዓት አካባቢ ከነገሌ ቦረና ወደ ጉሚ ኤልዳሎ በመኪና ሲጓዙ የነበሩ ሰላማዊ ሰዎችን በማስወረድ አግተዋቸዋል። አጋዦቹ የሸኔ ታጣቂዎች ናቸው ሲሉም ለቢቢሲ አፋን ኦሮሞ ተናግረዋል። ከታገቱት መካከል 13ቱ የመንግስት ሰራተኞች፣ ቀሪዎቹ ደግሞ የአካባቢው ነዋሪዎች እንደሆኑም ተናግረዋል። ከዚህ በፊት የማሸበር ተግባር ሲፈጽም ቆይቷል። አሁን ደግሞ እገታን የገቢ ምንጭ በማድረግ ሰዎችን ወደ ጫካ እየወሰደ ከቤተሰቦቻቸው ገንዘብ በመጠየቅ ላይ ነው ብለዋል። ከታገቱት የመንግስት ሰራተኞች አስራ አንዱ የወረዳውን ሁለቱ ደግሞ ከመንገድና ሎጂስቲክ የዞን ጽህፈት ቤት ለድጋፍ ስራ እየመጡ እንደሆነም ገልጸዋል። ከመካከላቸው አንድም የመንግስት ሹመኛ የለም። መንግስት ባጋቾቹ ላይ እርምጃ ይወስዳል ሲሉም ገልጸዋል። በዚህ አካባቢ ላይ የታጣቂዎች እገታ ሲፈጸም የመጀመሪያ እንዳልሆነና በተደጋጋሚ ጊዜ የእገታ ወንጀሎች እንደሚፈጸም ጠቁሟል። ታጣቂዎቹ ከዚህ በፊት የመንግስት ሰራተኛ ነዋሪ ተማሪዎችን አፍኖ በመውሰድ የማስለቀቂያ ገንዘብ ከቤተሰቦቻቸው ይጠይቃሉ። እነዚህ የታገቱት ሰዎች ምንም አይነት የፖለቲካ ተሳትፎ የላቸውም ለህዝብ አገልግሎትና ለግልድ ጉዳያቸው ሲጓዙ የነበሩ ናቸው ሲሉም አስታውሰዋል። ኤርትራ ጦሯን አስጠጋች። ጄኔራል ሀምቲ ዝቷል። ቀይ ባህርም ታውኳል። በሄሚት የሚመራውና ሱዳንን ለሁለት ከፍሎ የራሱ መንግስት የመሰረተው የሱዳኑ ፈጡን ደራሽ ኃይል ሰሞኑን መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገውን የአልቡርሃን የባህር ኃይል ቤዝና የነዳጅ ማጣሪያዎች በተከታታይ ባደረገው የድሮን ማጥቃት ማውደሙ ይታወሳል። በዚህም የአልቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎ የኤርትራ የባህር ላይ ፓይሬት ጀልቦች እኛ ፖርት ሱዳንን እንከላከላለን በሚል ወደ ሱዳን የባህር ጠረፎች አቅንተዋል። በዚህም የታጠቁ ድሮኖች ተጠቅሞ ፖርት ሱዳን ላይ እርምጃ እየወሰደ የሚገኘው ኤርኤስኤፍ ወደ ቀጠናው ያቀናውን የኤርትራ የባህር ላይ ጀልባዎችን ቀይ ባህር ውስጥ ሊያሰጥማቸው እንደሚችል ከወደ ኤርኤስኤፍ እየወጡ ያሉ መረጃዎች ይጠቁማሉ። በዚህ የተነሳ በቀጠናው ሰፋ ያለ ግጭት እንዳይቀሰቀስም ተዘግቷል። የሱዳን ወታደራዊ መሪ አልቡርሃን ከአንድ ወር በፊት ሚያዝያ 10 2025 ከኤርትራ ድጋፍ ለማግኘት ወደ አስመራ ቅንተው እንደነበር ይታወሳል። የተወደዳቸው ቻናላችን ቤተሰቦች የዛሬ መረጃዎቻችን እነዚህ ነበሩ። እናመሰግናለን።